አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ናችሁ ደና ናችሁ ወይ እኔ ደህና ነኝ አልহামዱሊላ እስቲ ዛሬ አብረን ቆይታ እናድርግ ማለት ነው አሁን ሁለት ሰዓት ነው በኢትዮጵያ ማለት ነው በዚህ ሀገሩ ደግሞ 8 ሰዓት ማለት ነው እስቲ ውጭ እንውጣና አንድ አንድ ምንገዛው ነገር አለ እስቲ አብረን ተከታተሉኝ ማለት ነው እዚህ ጋር ወጣን ሄድን። ከቤታችን ቅርብ ነው በነገራችን ላይ ይሄን ነው ሱቅ ማለት ነው። ከዛ ሄድን እዚህ ጋር ደግሞ ታክሲዎች እያለፉ ነው መኪናዎች ማለት ነው። እኛም ጠበቅን እንዳይገጩን ብለን ማለት ነው። ከዛ እነሱ ጨርሰው ሲያልፉ እኛም አለፍንና ይኸው ደርሰናል። አሁን ሱቁን ሱቁን ደርሰናል። ኩዳር ነው ይሄን ነው ኩዳር ማለት እንደዚህ እንደ ባልቲና ማለት ነው፣ እንደዛ አይነት ሱቅ ነው። ይሄን ነው ይኸው። እዚህ ጋር ደረስን፣ ገባን። በጣም የሚያምር ሱቅ ነው በነገራችን ላይ የፈለግነውን ነገር አገኘን። ሁሉም ነገር አለ እዛ። የፈለጋችሁት ጣፋጭ ንግር ምናምን አለ። እዚህ ጋር ይህንንም ገዛን። እዚህ ጋር ደግሞ ሮማን አገኘን። ምናምን የፈለግነውን ነገር ሁሉ ገዛዛንና እዚህ ጋር ደግሞ ቲማቲም ለቁርጥ የሚሆን ለሰላጣ የሚሆን ቲማቲም ምናምን አነሳሳን። ለዙጎም የሚሆን መራርጠን እዚ ጋር አነሳሳን ቲማቲሞችን። ከዛ ጨረስን። እዚህ ጋር ደግሞ ሀባብ ታየኝ እና እኔ አንድ ሀባብ እስቲ ንግዛ ብዬ ስጠይቀው ውድ ነው። ከዛ እዚህ ጋር ደግሞ እሸታ አለ። እሸታ አዲስ ገብቷል እንዴ? ልግዛ እንዴ ብዬ እስቲ ልጠይቀው መጀመሪያ ስንት እንደሆነ ብዬ ጠየቅኩት፣ ምናምን ገዛሁኝ። እሸት በጣም ነው የምወደው። በነገራችን ላይ በጣም ናፍቆኝ ነበረ ያገኘሁት። ከዛ እዚህ ጋር ደግሞ ሱቅ ገባን? አሲር ምናምን ያለበት ቤት ነው ገባና ገዛዛን አስር ምናምንም የያዝን ደግሞ ህገወጥም ስለሆን ሰው እንዳያየን ብለቀስ እያን ነው የምቀርጸው። ሙሉን አልቀረስኩም የተመቸኝ የተመቸኝ ነው የቀረስኩት። ሲቀርጿቸው አይወዱም አረቦች ማለት ነው። እዚህ ጋ ይህንን አርሲር ገዛን። የቱ ይሻላል የቱ ይሻላል እያልን እየተከራከርን ይሄ ይሻላል ይሄ ይሻላል እያልን በዚች ወስነን በጣም ጣፍጣ ስርናት ይችን ገዛን ከዛ በኋላ ዚጋ ጋር እና ቾኮሌት ምናምን አለው ውስጡ ላይ ክሪም ምናምን ያለው እሱንም ገዛዛ ነው የሆነች ልጅም ነበረች ለእሷ ገዛስተን ምናምን እየመረጥን ነው ዚጋ ይሄ ይሻላል ምናምን እያልን እየተከራከልን አይስክሪም ምናምን እየገዛን ነው እዚህ ገዛዛን እና እዚህ ጋር ደግሞ አሁን ሂሳብ ልንከፍል እየሄድን ነው። ሄድን እዚ ጋር ሂሳብ ከፍለን ወጣን። አሁን ወደ ቤት እየተመለስን ነው። ያው ተሻግረን ወደ ቤታችን ገባን። እየወጣን ነው ወደ ላይ ወጣና፣ እዚ ጋር ደግሞ በራ አልተከፈተልንም። ቶሎ እያንኳኳን ነው። አንኳክተን አንኳክተን አንኳክተን ተከፈተልን፣ ውስጥ ገባን። ይህንን ይመስል ነበረ፣ ውዱ ቤተሰቦቼ። አመሰግናለሁ። ቻው